ባለ አንድ መኝታ በ65 ካሬ በ350 ሺህ ብር ቅድመ ክፍያ ጀምሮ ባለ ሁለት መኝታ ደግሞ 108 ካሬ ከ590 ሺህ ብር ቅድመ ክፍያ ጀምሮ ባለሁለት መኝታ ሆኖ 141 ካሬ ደግሞ ከ770 ሺህ ብር ባለ ሶስት መኝታ ደግሞ ዘጠኝ መቶ ሺህ ብር ቅድመ ክፍያ ነው ማለት ነው። በጣም ሴንተር የሚባል ሎኬሽን ለገሃር ብዙ ሰው የኖረበት ስለሆነ ያውቀዋል የሎኬሽን ቫልዩን እና ለእይታ እንኳን አሁን ከቆምንበት ህንፃ እንኳን አራት ኪሎ ማየት እንችላለን። ፒያሳ ማየት እንችላለን። የቸርቸር መንገድ ቀጥታ ማየት እንችላለን። በዚህ ታላቅ የሽያጭ መርሃ ግብር ደንበኞች እስከ 30 ፐርሰንት የሚደርስ ቅናሽ አግኝተው በአምስት ፐርሰንት ቅድመ ክፍያ ከመስከረም 29 ጀምሮ እስከ ጥቅምት ስምንት ድረስ የቤት ባለቤት መሆን የሚችሉበት እድል አለ ማለት ነው። ሰላም ውድ የኑሮ በሸገር ተመልካቾቻችን፣ በከተማችን አዲስ አበባ በሪል ስቴት ዘርፉ ላይ ገናና ስምን ባተረፈው ጊፍት ሪል ስቴት በቅርቡ በተዘጋጀው የሽያጭ መርሃ ግብር ላይ ተገኝተን አብዛኞቻችሁ ተመልካቾቻችን ወዳችሁ ትገዝታችኋል። ከእናንተ በመጣው ጥያቄ መሰረት ፕሮግረሱ ምን ላይ ደርሷል ይልን ያላችሁኝን እሱን ለማየት እንዲሁም ደግሞ ለሌሎቻችሁ ቤት ለምትፈልጉ ሰዎች ጥሩ መረጃ ይኖራል በማለት ወደ ጊፍት ጎራ ብያለው ማለት ነው። ሀገራችን ኑሮ በሸገር ነው። እኔ ነው ሀሚኝ ነኝ። አብራችን ቆዩ። ሰላም ሰላም፣ እንዴት ነህ? እንግዲህ ድርጅታችሁ ጊፍት ሪል ስቴት በቅርቡ የቤት ሽያጭ መርሃ ግብር አዘጋጅቶ ነበር እኛም ተገኝተን ነበርና የእኛ ተመልካቾች አብዛኞቹ ወደውት የመኖሪያ ቤቶችንም እንዲሁም ደግሞ የንግድ ሱቆችን በርከት አድርገው ገዝተዋል። አሁን ደግሞ በድጋሚ እንግዲህ የቤት መሸጫ ግብር እንዳዘጋጃችሁ ስሰማ ስለሱ ለመጠየቅ ነው የመጣሁት እና ከዛ በፊት ግን እስቲ ራስን አስታውቂኝ። እሺ ስሜ ፍቃድ ሥላሴ ዘነበ ባላለሁ። የጊፍት ሪልስቴት የለጋሃር ቢሮ ስራ አስኪያጅ ነኝ። እንደ አጠቃላይ ባለፈው በነበረ መርሃ ግብር እናንተም መታችሁ ያለው ነገር በደንብ አይታችሁ ነበረ። በጣም ብዙ ሰዎች ወደውት ሳይቱን ከብዙ ነገር አንጻር አንደኛ ያው ሎኬሽኑ መሀል ከተማ መሆኑ ያው አሁን ላይ ብዙ ሪልስቴቶች ወጣ ወጣ ያለ ቦታ ነው እየተገነባ ያለው እና ለዚህ ደግሞ ለገሃር ላይ ነው። ለገሃር ማለት ለገሃር ላይ ነው። የመንደሩም ስፋቱ በእንደዚህ አይነት ሰፊ በሆነ ቦታ ይዞ እየተገነባ ያለ ብቸኛው መንደርም ነው እውነቱን ለመናገር እና ያ ነገር አይቶት የብዙ ሰው ትውስታ ቦታ ነው ለገሃርና ያን ነገር በጣም ስቧቸው ብዙ ሰው መጥቶ ገዝቷል። ኦልሞስት ወደ ሀምሳ ቤቶች አካባቢ የሚጠጉ ቤቶች ማለት ነው እና ሀምሳ ቤት በጣም በጣም እና ያ ነገር በጣም ብዙ ሰው ደስተኛ ነው በጣም እውነቱን ለመናገር። ሌላኛው ነገር ደግሞ ፕሮግረሱ ከፍ ከፍ ያሉ ናቸው። አብዛኞቹ ከ50 ፐርሰንት ከዛ በላይ ናቸው። ለሽያጭ ራሱ ስናወጣ አብዛኞቹ እንደ ሌሎቹ በቁፋሮ ሳይት ምናምን ሪቪዝ እያደረግን ያለ ነው። አብዛኞቹ የመሰረት ስራ ስልሽ የፋውንዴሽንም የቤዝመንት ስራ ማርቆ፣ ግራውንድ ፍሎር፣ ፈርስት ፍሎር በኋላ ነው ራሱ ለሽያጭ የወጡት አዳዲሶቹ ራሱ ማለት ነው እና ነባሮቹ ደግሞ 15ም 7ም ዘጠኝም ብዙ የደረሱ አሉ ፕሮግረስ እና ይሄን ነገር አይቶ ሰው በጣም በጣም ወዶታል እና እናንተም ማመስገን እንፈልጋለን። በጣም እኛም እንግዲህ ደስ ብሎናል፣ እንዳልኩ ነው። በእኛ በኩል ብዙ ተመልካቾቻችን ወደውታል፣ በእናንተ በኩልም እንግዲህ እንደምሰማው ከሆነ ወደውት ገዝተዋል ማለት ነው። እስኪ አሁን ደግሞ የገዙት ተመልካቾቻችን ፕሮግረሱ ምን ላይ ነው የሚለውን ማወቅ ስለሚፈልጉ እስቲ ሳይታችሁ አታዩ። በጣም አሪፍ በደንብ እናያችሁ። እሺ እንዳጠቃላይ አሁን በወንደራችን ወደ 18 ብሎኮች ነው እንደ አጠቃላይ የሚይዘው አሁን አክቲቪ እየሰራ ናቸው ያለው ዘጠኞቹ ናቸው። ዘፈረስ ፌዝ የምንላቸው ማለት ነው ግማሹ የሚያክለው ግንባታ ላይ ነው ማለት ነው። ከነዛው ውስጥ ኦልሞስት ግማሹ ነው ለሽያጭ ያወጣ ነው። አሁን ለምሳሌ ይሄኛው ህንፃን ወስደን ብናየው ባለፈው የዛሬ አንድ ወር አካባቢ ነው ገብቶም ደመኞች ማየት ይችላሉ ይችላሉና አስረኛ ፎቅ አካባቢ የነበረ ነው አሁን ላይ አንደምታዩ 15ኛ ፎቅ ጨርሰን ኦልሞስ ወደ 16ኛው እየወጣን ያለ ነው ማለት ነው። አምስት ወለሎችን ጋር አምስት ወለሎች ኦልሞስ ባንዶር ማለት ነው አንዶር ከ18 ተናማ አካባቢ ማለት ነው። እና ይሄ ነገር ለብዙ ሰው ነው በጣም ደስታን የሚሰጥ ነው። አሁን እዚህ ጋር በጣም ቆንጆ የሚባል የሲቲቪው ያለው ነው። ይሄ አሁን የዘጠነኛ ፍሎር ላይ ሆነን ያለ እይታ ነው። እንዳጠቃላይ፣ ህንጻው ጂ ፕላስ 21 ፎቅ ስለሆነ እንደምታዩ ቪው እንዳጠቃላይ፣ እዚህ ጋር በባንኮች ሁሉም በሚባል ደረጃ የባንኮች እነ ዘመን ባንክ፣ ንግድ ባንክ፣ አማራ ባንክ ኤቭሪ ኤቭሪ ኦልሞስት ሁሉም በሚባል ደረጃ በእይታችን ራዲየስ ርቀት ውስጥ ያሉ ናቸው። እንደሚታየኝ ከሆነ እንግዲህ የተለያዩ የባንክ ሄድ መስሪያ ቤቶች ይታዩኛል እና አካባቢው ላይ እስቲ ምን ምን ነገሮች በአቅራቢያችን ማግኘት እንችላለን? እሺ ያው እንዳጠቃላይ አስፓልት ተሻግሮ ፊት ለፊታችን ለጋር የሮባቡር ጣቢያ አለ። አሁን የዱባዩ ሪል ስቴት ግሊስ ትልቁን ቡርጅ ኸሊፋን የገነባው ማለት ነው እሱ አለ። ከዛ በፊት ለፊታችን በ150 ሜትር ርቀት እና ደግሞ ሁሉም ባንክ ሄድ ኦፊስ በሚባል ደረጃ በ1 ኪሎ ሜትር 1.5 ኪሎ ሜትር ርቀት ላይ የሚገኙ ናቸው። ሴንተር ለምንላቸው ደግሞ አዲስ አበባ ማለትም መገናኛ፣ ፒያሳ፣ ቦሌ ሜክሲኮ ለምንላቸው ሜክሲኮ ከአምስት ደቂቃ በላይ ፈጅም ቦሌም ተመሳሳይ ነው። ፒያሳም ምናልባት አስር ደቂቃ መገናኛ ትንሽ ራቅ ብሎ ምናልባት ሃያ ደቂቃ አካባቢ ቴክ ሊያደርግ የሚችለው በመኪና ማለት ነው እና በጣም ሴንተር የሚባል ሎኬሽን ያው አክቹዋሊ ለጋር ብዙ ሰው የኖረበት ስለሆነ ያውቀዋል የሎኬሽን ቫሉን። እና ለእይታ እንኳን አሁን ከቆምንበት ህንፃ እንኳን አራት ኪሎ ማየት እንችላለን። ፒያሳ ማየት እንችላለን። የቸርቸር መንገድ ቀጥታ ማየት እንችላለን። በዚህ በኩል ሳርቤት፣ አፍሪካ ኤዩ ማየት እንችላለን። በዚህ በኩል ቦሌ ደንበል ማየት ማየት እንችላለን። እና ኤቭሪ አንግል ሴንተር ኦፍ ዘ ከተማ ላይ ያሉትን ቆንጆ የሚባለውን ቪው ማግኘት ይችላሉ። ማታ ላይ ደግሞ ምናልባት አሁን ቀን ላይ ስለሆነ ነው እንጂ ማታ ላይ ብትመጡ በጣም በደንብ ማየት ይቻላል። ሁሉም ህንፃዎች ያው አሁን ከኮልደር ልማቱ ጋር ተገናኝቶ ብርሃን በጣም አላቸው እና ስለዚህ ፍክክት ብላ ነው የሚታየው፣ በደንብ ሁሉም ህንፃዎች ስክሪን ናቸው። እናም በጣም ቆንጆ የሆነ ከተማውን እይታ በደንብ ሲቲ ቪው የሚባለው ነገር በደንብ ከቤታቸው ሆነ ማየት የሚችሉበት ነው ማለት ነው። እና በጣም ቆንጆ የሚባል ሎኬሽን ነው። ያለ ጥረት በጣም አሪፍ እንግዲህ። እዚህ መንደር ላይ ምን ምን የጋራ መገልገያዎችን ማግኘት እንችላለን? እንዳጠቃላይ ይሄ መንደር በከተማ አስተዳደሩ ጋር እየተሰራ ያለው ሽፋኑ እንደ አጠቃላይ ወደ 84 ሺህ ካሬ ላይ ያረፈ ነው ማለት ነው። በእነዚህ በ84 ሺህ ካሬ ውስጥ 7030 በሚባለው ወይም ፐብሊክ ፕራይቬት ፓርትነርሺፕ በሚባለው ነው እየለማ ያለው እና 70 መቶኛ ለሽያጭ እና ቀርባን 30 መቶ ደግሞ ለመንግስት እንሰጣለን። እና መንግስት እዚህ ሳይት ላይ በሶስት ነገሮች ኢንቮልቭ አርጓል። አንደኛው በዲዛይን ላይ ነው በከተማዋ ገጽታ ላይ ትልቅ አስተዋጽኦ ያመጣል። ምክንያቱም ዳሹ መሀል ከተማ ነው እና ከፍለፊታችን ደግሞ የዱባይ ዋለ እነሱ የሚሰሩት ሰቨን ስታር፣ ፋይቭ ስታር ሆቴሎች እና የራሳቸውን ስታንዳርዶች የጠበቁ ናቸው እና ሁለቱን ተመጣጣኝ በሆነ ስታንዳርድ እና ለከተማ ደግሞ ውበቱን በሚጠብቅ መልኩ ነው እና በውስጡ ለምሳሌ እኛ መንደር በመሀሉ ላይ ወደ ሶስት ሄክታር የሚጠጋ ያ ማለት ሰላሳ ሺህ ካሬ አካባቢ የሚጠጋ ግሪን ኤሪያ አለው። በውስጡ ፉትቦል ፊልድ፣ ፋውንቴን ኤሪያ፣ የልጆች መጫወቻ፣ ጂፕላስ ፎር የሆነ ደግሞ የመኪና ማቆሚያ ያ ማለት ቤዝመንት ላይ ካለው የመኪና ማቆሚያ በተጨማሪ ማለት ነው። እና ይሄ አንደኛው ከሚያገኟቸው አሚኒቲ ውስጥ ነው። ስለዚህ ሰው ሲገዛ ቤትን ልጆች ላለው ሰው መኖርን ብቻ አይደለም ታሳቢ የሚያደርገው፣ በረዳሽ ልጆች ካሉት እንዲጫወቱለት ይፈልጋል። መዝናኛውንም እዚሁ ያካተተ ነው ማለት ነው ነው እዛው በደንብ ምክንያቱም ላይፍ ስታይልም ነው አብረን አሁን እዚህ ላይ እዚህ መንደር ላይ ፕሮቫይድ እያደረግን ያለ ነው መኖርን ብቻ አይደለም። አሁን አፓርትመንት ላይ ቢሶስ ሲኖር ችግሩ ምንድን ነው? ልጆች የት ላጫውት ነው ወይ፣ ሌላ ቦታ ርቆ ካላጫውት ያን ነገር ላይ አረግቶ ምንችል ነው እና እሱን ነገር እንዲያስተናግድ እራሱ ስታንዳርዱ የጠበቀ ፉትቦል ፊልድ ግራውንድ፣ ቴኒስ የመሳሰሉት ነገር፣ ሰላሳ ሺህ ካሬ የሚሆን ግሪን ኤሪያ፣ ከዛ በተጨማሪ የህንፃዎች ርቀት ላይ በምንገባበት ጊዜ ሰላሳ አምስት ሜትር በላይ ርቀት አላቸው ህንፃዎቹ። ያ ማለት ምንድን ነው? ብርሃንም ያስገባሉ እይታንም ደግሞ አንደኛው ህንፃ አንደኛውን ህንፃ አይጋርድም ማለት ነው እና ኦልሞስት እንደ መንደር ወደ አርባ አራት አካባቢ ነው የተገነባበት የዚህ መንደሩ ላይ ማለት ነው። ኦልሞስት ወደ 40 ሺህ ካሬ የሚሆነው 30 ሺህ ግሪን ኤሪያ ያለው በመሃል ያለ ርቀትና መንገዶችን ሲጨምር ኦልሞስት 56% ተገንብቶበታል። 45 44% ደግሞ አልተገነባበትም ፍሪ ስፔስ ነው ማለት። ስለዚህ ያ ፍሪ ስፔስ እንደ አሚኒቲ ደንበኞች መጠቀም ይችላሉ ማለት ነው። ከዛ በተጨማሪ ደግሞ በእያንዳንዱ ህንፃ ላይ እነዚህ ጅምላዜ፣ መስፋ፣ ቢውቲ ሳሎን የሚባሉት ነገሮች ሾፒንግ ሞል አለው መንደሩ ራሱ ነው የቻለ ጊፍት ሞል የሚባል ራሱ ነው የቻለ ጂ ፕላስ 21 ፎቅ ነው። ለከተማውም ለአካባቢውም ያስፈልጋል ተብሎ ከከተማ አስተዳደሩ ጋር በመሆን የሚገነባ ነው። ሆስፒታል አለ። ኢንተርናሽናል ስኩልም መንደሩ ያካተተ ነው። እነዚህ ነገር አካቶ እየተገነባ ያለ መንደር ነው እና እንዳልኩሽ ላይፍ ስታይልን ፕሮቫይድ እያደረግን ያለ ነው ብለን ስለ መሰረታዊ ከሚባሉትም አልፎ ቅንጡ የሆኑ ቅንጡ ነገሮች እኛ ራሱ ገንብተን እያሳቀብ ለምሳሌ ትምህርት ቤት ብዙ ጊዜ በሪል ስቴት ደረጃ አልተለመደም መገንባት። እኛ ያው ሰርቪሱን አንሰጥም፣ ያው ሙያችንም ስላልሆነ ማለት ነው። ግን ኦልሬዲ ግን ሰርቪሶቹን የሚሰጡ ግንባቶችና ኢንፍራስትራክቸሮችን እያሟላ፣ ስለዚህ ትምህርት ቤት ይኖራል ማለት ነው። ትምህርት ቤት አለ፣ ሆስፒታል አለ፣ ሾፒንግ ሞሎች አሉ። እያንዳንዱ እንደውም በኋላም ወርደን እናየዋለን። ሱቆች ላይ ሱፐርማርኬት አለ፣ ለባንክ አለ፣ ስፔሲፊክ አድርገን አርገን ይሰራ ናቸው። እና በኋላ እነሱንም በደንብ እናያቸዋለን ማለት ነው። በጣም አሪፍ እንደ ጊፍት እንግዲህ፣ ይሄኛው ስንተኛው መንደራችሁ ነው? እንደ ጊፍት ይሄኛው አሁን በመንደር ስታንዳርድ በሚለው ከሆነ አራተኛው መንደራችን። በመንደር ስታንዳርድ መንደር ሲባል በጣም ሰፊ ግዛትን ከ100 ሺህ ከ50 ሺህ ካሬ በላይ ስፋት ያላቸው ማለት ነው መንደር የሚባለው። እስካሁን ከ8 ሺህ የሚጠጉ ቤቶች አካባቢ ገንብተን ያስረከብናቸው ቤቶች አሉ፣ እስካሁን በአባወራ ደረጃ ማለት ነው። ከዛ በተጨማሪ ደግሞ በሲንግል አፓርትመንት በሚባሉ ደግሞ ኦልሞስት አሁን ራሱ ወደ አራት አካባቢ ሳይቶችን እየሰራ ነው። 22 ተክለ ሃይማኖት፣ መርካቶ ላይ ማለት ነው። እሱም እዛ ላይ የተወሰኑ ሱቆች አሉ መርካቶ ላይ ከዛ በተጨማሪ ደግሞ የቦሌ አትላስ አለ ሴም ሲም አለ ማለት ነው። እና ሀያትም እንደዚሁ አለ የተወሰኑ እንደዚህ እየገነባ ናቸው ያለ ናቸው። እነዚህ ግን ያው በመንደር ስታንዳርድ ሳይሆኑ በሲንግል ቢልዲንግ አፓርትመንት ስለሆኑ ሲንግል አፓርትመንት ስለሆኑ ነው ማለት ነው። እና እንደ አጠቃላይ ከተቆጠረ ወደ አስር አካባቢ ሳይቶች አሉ። ከአስሮቹ ደግሞ ኦልሞስት ወደ አራቱ ሶስቱ መንደሮች አስረክበናል፣ በመረከብ ደረጃ አስረክበናል። ሌሎቹ ደግሞ በፕሮግረስ ላይ ነው ያሉትኝ ማለት ነው። ይሁን ለምሳሌ አንደኛው ከሰራናቸው የብሎኬት ስራዎች ውስጥ ነው ምንድን ነው እያደረገን ያለ ነው። ህንፃዎቹ ከአስረኛ ፍሎር ጀምሮ ሲሆኑ ከታች የብሎኬት ስራ አብሮ የሚጀመር ይሆናል ማለት ነው። ያም ሲሆን ምንድነው ለቅልጥፍና አብሮ ከስር እየተሰራ እንዲሄድ ነው ማለት ነው እና ያው ለምሳሌ ህንፃው እንዳልሽው አስራ አምስተኛ ፎቅ ደርሷል ብሎኬቱ ደግሞ ልሞስት አሁን ሰባትን እየጨረሰ ወደ ስምንተኛ ፎቅ እየወጣን ያለ ነው ማለት ነው እና ይሄ አንደኛው ከባለ መኝታዎቻችን ውስጥ አንደኛው ቤት ነው ማለት ነው። እንደምታየው በጣም ለቀቅ ያለ የሳሎን ስፔስ አለው ብርሃን በደንብ ኤክስቴንድ አድርገው የሚያስገባ ነው ያው በብሎኬት ስራ ላይ ነው ራሱ ይሄን የሚያክል ብርሃን ራሱ በደንብ ኤክስቴንድ እያደረገ ወደፊት ደግሞ ቻክ ሲሰራ ምን ሲሰራ ይሞሊ በደንብ ለቀቄ ማለት ነገርም ብርሃንም ደግሞ ቤቱ በደንብ ብርሃንም እንዲያገኝ የሚያደረገው ነገር ይሆናል ማለት ነው። ብሎኬት በተፈጥሮ ጨለም ስለሚያደረግ ቤትም ማለት ነው እና በዚህ ነገር ውስጥ እንኳን ሆኖ በደንብ እንትን የሚለው አሁን እዚህ ጋር ለምሳሌ በሳሎኑ በኩል የሚገኝ የባልከኒ አክሰስ የሚደረግበት የባልከኒ ስፔስ ነው። የሳሎኑ ባልከኒ ይሄ ነው። የሳሎኑ ባልከኒ ማለት ነው እና ይሄ ባልከኒ እንደምታየው በጣም ለቀቅ ያለ ባልከኒ ነው። እዚህ ጋር ቡና ሴሬሞኒ ቢደረግ ቁርስ መብላት ቢፈለግ በደንብ ተደርጎ ሊደረግበት የሚችል ነው። ከዛ በተጨማሪ ይሄ ደግሞ ወደ ማስተር ቤድሩሙ ስንገባ ነው በሳሉ ከሳሉኑና በማስተር ቤድሮሙ በባልከኒ በኩል አክሰስ የሚደረግ የሚገናኝ ይሆናል ማለት ነው። እና ኖርማሊ የራሱ አክሰስ ፖይንት አለው ማስተር ቤድሮሙ ቢሆንም ግን በባልከኒም ይጋራል ማለት ነው ከሳሉና፣ ምክንያቱም ሳፋ ተደርገ ለቀቅ ተደርጎ የተሰራ ባልከኒ ስለሆነ፣ እዚህ ጋር ደግሞ ማስተር ቤድሮሙ ነው ይሄ። አሁን ለምሳሌ እዚህ ጋር የክሎዚት ስፔስ አለ። ከዚህ በተጨማሪ ደግሞ እዚህ ጋር የራሱ የሆነ ባዙሩም መታጠቢያ ክፍል ፉል ባዙሩም የሆነ ስፔስ ይኖረዋል ማለት ነው። አሁን እንዳየሹ ይሄ እንደ አጠቃላይ በሳሎኑም በኩል በማስተር ቤድሩም በኩል የሚያገኙ የቪው አክሰስ ነው። በባልከኒውም በኩል በተጨማሪ ማለት ነውና እንደምታየው ሁሉም የሚባለውን የሲቲቪ የሚያገኝ ነው። ከዛ በተጨማሪ ደግሞ ብርሃንም በሁሉም ቦታ ኤክስቴንድ አድርገው የሚያስገቡ ናቸው። ሁለተኛውም ቤድሩም እንደዚሁ ተመሳሳይ ይሄን የመሰለ ቪዮ ያገኛል። ከዛ በተጨማሪ ደግሞ ኪችን አለው። ባዝሩሞች አሉት እነዛ እነዛን ገና ሳናያቸው ማለት ነው እና ቤቱ በደንብ ለቀቅ ተደርጎ የተሰሩ ቤቶች ናቸው ያው መሀል ከተማም እንደመሆኑ አንደኛው መገለጫው የሌክዥሪነት ስፋትም ስለሆነ ለቀቅ ለቀቅ ተደርጎ የተሰሩ የታሰበባቸው ቤቶች ናቸው ማለት ነው በጣም ስለዚህ ቤቶቹ በቂ የሆኑ ክፍሎች ያሏቸው እንዲሁም ደግሞ እንደዚህ በቂ የሆነ የፀሐይ ብርሃን የሚገባባቸው ናቸው በጣም አሪፍ ነው ፈቃዱ። አሁን ደግሞ እስኪ ወደ መጣሁበት ወደ ዋናው ጉዳይ ልመልስህ እና መርሃ ግብሩ ላይ በዚህኛው ዙር ስላካተታችኋቸው ፕሮዳክቶች እስኪ ንገረኝ፣ ያው በደንብ ስላለው ስለ እነሱ ፕሮዳክቶች ስለ ዲስካውንታችን፣ እንደው ቢሮ ቁጭ ብለን በደንብ እናወራው በደሰኛል። እሺ ፍቃደ፣ እንግዲህ ቅድም ስናወራው እንደነበረው በቅርቡ ባካሄዳችሁት መርሃ ግብር ላይ የእኛ ተመልካቾች አይተውት በጣም ወደውታል፣ ተጠቅመውበታል። በእናንተም በኩል በጥሩ ሁኔታ ነበር ያለፈው። በቀጣይስ እንዴት ነው ተመሳሳይ እድል የማግኘት ቻንስ ይኖራቸዋል? የባለፈው የሽያጭ መርሃ ግብር በጣም ቆንጆ የሚባል ነበረ። በመቶዎች ቤቶች የተሸጡበት በጣም ቆንጆ የሚባል ካምፔን ነበር ያደረግ ነው። አሁን ላይ ደግሞ አዲስ ነገሮች ጨምረንበት አዲሽናል አርገንበት የባለፈውም ካምፔን ያው ከበዓል በፊት ነበር እና ትንሽ ሰውም ከበዓል ጋር እንትን ብሎበት አንዳንድ ደመኞች ያን ድላ ያገኙ ደመኞች ይጫሉ እና ያን እድል የሚጠቀሙበት አሁን ከበዓሉን ካለፈ በኋላ ተከታታይ ሶስት በዓሎች ኦልሬዲ አልፈዋል። አሁን ከመስከረም 29 ጀምሮ እስከ ጥቅምት ስምንት ባለው ጊዜያቶች ውስጥ በጣም ትልቅ የሽያጭ መርሃ ግብር ለደንበኞች የሚጠቀሙበትን እድል ያቀረብንበት ነው። በነዛ ላይ አዳዲስ ሱቆች ሪሊዝ አርገናል አዳዲስ የመኖሪያ አፓርትመንቶች ሪሊዝ አርገናል በዛ ውስጥ የፍሎሪሹ ያለባቸውን ሰዎች ሶልቭ ለማድረግ ያው አዲስ ብሎክ ሪሊዝ አርገናል ብሎክ ዘጠኝ ከዛ በተጨማሪ ሌሎችም ሱቆችም እንደዚ ሪሊዝ አርገናል ሱቆች ላይ ምን ጨምረናል ሱፐርማርኬቶች እንደዚሁ አሉ ብዙ ሰው ፍላጎት ያለባቸው ወደ 300 400 ካሬ የሚደርሱ ስፋት ያላቸው ሱፐርማርኬቶች አሉ አነስተኛም ደግሞ ሱቅ ለሚፈልጉት ሰዎችም ደግሞ እንደዚሁ ማግኘት የሚችሉበትን እድል አመቻችተናል። ቤቶች ላይ ደግሞ በሚመጣበት ጊዜ ባለ አንድ መኝታ በ65 ካሬ አለ ባለ ሁለት መኝታ በ108 እና በ141 ካሬ አለ። ባለ ሶስት መኝታ የምንለው ደግሞ በ163 ካሬ አማራጭ አለ ማለት ነውእና እና በደንብ ምርጫ ደንበኞች አላቸው። እሱ ብቻ ሳይሆን ደግሞ አከፋፈልም ላይ ቀለል ብሏቸው ደመኞች ሳይጨናነቁ በአምስት ፐርሰንት ቅድመ ክፍያ ብቻ የቤት ባለቤት የሚሆኑበት እድል ነው ለሱቆቹም ለቤቶቹም ማለት ነው። እና ስለዚህ በትንሽ ብር ኢንቨስት አድርገው የቤት ባለቤት መሆን የሚችሉበት እድል አለ። ለምሳሌ አሁን ባለ አንድ መኝታን ብናይ ወደ 350 ሺ ብር አካባቢ ቅድመ ክፍያ ከፍለው መመዝገብ የሚችሉበት እና የቤት ባለቤት የሚሆኑበት ነው። ባለ ሁለት መኝታ 8 ብናይ በ590 ሺ ብር ባለ ሁለት መቶ አርባ አንዱን ስናይ ወደ ሰባት መቶ ሰባ ሺህ ብር አካባቢ፣ ባለ ሶስት መኝታው ደግሞ በዘጠኝ መቶ ሺህ ብር ጀምሮ ቅድመ ክፍያ ከፍለው የቤት ባለቤት የሚሆኑበትን እድል ነው ማለት ነው። ይሄ ለገሃር ሳይት ላይ ማለት ነው፤ እና በጣም ትልቅ ኦፖርቹኒቲ ነው። ሌሎችም ላይ እንደዚሁ መርካቶ ላይ ሱቅ፣ አነስተኛ ሱቆች ለሚፈልጉ ካሬ አለ፤ ቅድመ ክፍያቸውም ሁለት መቶ ሃምሳ ሺህ ብር አካባቢ ማለት ነው። ሺህ መርካቶ ላይ ቁልፍ መሸጫ ማለት ነው። ከዛ ጀምሮ ሱቆችን ማግኘት የሚችሉበት እድል አለ ማለት ነው ለደንበኞች። እና እነዚህ እነዚህ ነገሮች እንደ አጠቃላይ ያመቻቸ ነው እና ለደንበኞች በደንብ በብዛትም በጥራትም በደንብ ቤቶችን የሚያገኙበትን ሁኔታ ያመቻቸ የካምፔን ፕሮግራም ነው ማለት ነው የምናረገው። በጣም አሪፍ እንግዲህ። ከ18 ካሬ ጀምሮ ነው የሚገኘው ሱቆቹ ብለኛል። እና ከፍተኛው ካሬስ ምን ያህል ነው? ከፍተኛው ካሬ ቅድም እንዳልኩሽ ለሱፐርማርኬት ለምሳሌ አገልግሎት ማለ የሚችል ከ380 ካሬ አለ። 384 ካሬ አካባቢ ስፋት አለ። እነዚህ የሱፐርማርኬቶች ኦልሬዲ እንደመንደሩ ሁለት ብቻ ነው የሱፐር ማርኬት ታስበው የተሰሩት ማለት ነው። እና ምንድነው ደንበኞች ኢንቨስት ቢያደርጉበት ሪተርናቸውንም በዛው ኮሌክት የሚያደርጉበትን እድል ያመቻቸ ነው ማለት ነው። እና ብዙዎች በእውነቱ ለመናገር ብዙ ጥያቄ አቅርበውልን፣ ያው እስካሁን ተይዘው ኦን ሆልድ ተይዘው ስለነበሩ እነዚህ እድል አላገኙም ነበር። አሁን ይህን እድል መጠቀም የሚችሉበት አንድ ትልቅ ኦፖርቹኒቲ ነው ማለት ነው። በጣም አሪፍ። ምን አይነት የፍሎር አማራጭ ስ አዘጋጅታቸዋል በሱቆች ለሱቆቹ ከግራውንድ ፍሎር ፈረስ ፍሎር ላይ ምንድነው ግራውንድ ፍሎር ላይ ብዙ ሱቆች እንዲኖሩ ታሰበ ያልተደረገም። ግራውንድ ላይ ወደ ሰባት ሱቅ አካባቢ ነው ኢንጀነራል እንዳጠቃላይ ያለ ሱፐር ማርኬት፣ ባንክ፣ ከዛ በኋላ የግለሰብ ደግሞ አነስተኛ ሱቆች ወደ አምስት አካባቢ የሚሆኑ ናቸው። ፈረስ ፍሎርም ላይ እንደዚሁ ደንበኞች ምንድነው እኛ ለማችን ተሸንሽኖ ብዛት ያለው ሱቅ ከሆነ የኪራይ ቫሉም ውድድር አምጥቶ ዋጋ እንዳይቀንስባቸው አነስተኛ የሆነ ያ ማለት ወይም ውስጥ ወደ 17 አካባቢ ሱቆች አሉ። ፈርስ ፍሎር ላይ ያ ማለት እንደ አጠቃላይ ህንፃ ላይ 20 ምናምን ሱቅ ብቻ ነው ያለው ማለት ስለዚህ፣ ምን ያደርገዋል? እዛ አካባቢ ላይ በለገሃር ሎኬሽን ላይ ሰው መከራየት ሲፈልግ ነገር በደንብ አድርጎ የእነሱን ሱቅ ቶሎ ፕሪፈር አርጎ በቀላሉ አከራይተው ዋጋ ሊያወጡበት የሚችሉበት ወይም ደግሞ ያወጡትን ወጪም የሚመልሱበት ሪተርን ኦፍ ኢንቨስትመንት የምንለውን ታሳቢ ያደረጉ የሱቅ አገነባቢ ሂደቶች ነው ማለት የተቀጠል በጣም አሪፍ ሎኬሽኑ ለገሃር ነው ብለኛል። እንግዲህ ለንግድ በጣም ቆንጆ ቦታ ይመስለኛል፣ ያለ ጥያቄ፣ ምንም ጥያቄ የለውም። መሀል ሎኬሽን ነው፣ ቅድም እንደነገርኩሽ ሴንተር ላይ የሚገኝ ነው። መንደሩ ራሱ ለነዋሪው ራሱ የሚቀርቡት ሱቆች ራሱ አንደኛ ያው ሊቪንግ ስታተሱ ከፍ ያለ ሲሆን፣ አብዛኛው እዚህ አካባቢ የሚኖረው ሀይ ኤክስፔንስ አለው ማለት ነው። ኤክስፔንስ ደግሞ ለነጋዴዎች ደግሞ ገቢ ለማለት ነው አደለ? ስለዚህ ያን ነገር እዚሁ መንደር ላይ ያሉት ሰዎች ራሱ በብዛት የሚገለገሉባቸው ናቸው። ከዛ በተጨማሪ ደግሞ መሀል ለመሀል መንደሩን አቋርጦ መሄድ በሱቆቹ ፊት ለፊት ያለ የቦሌ ደንበን ዋና ሜን ሮድ አለ። ፎር ላይን ስታንዳርድ የሆነ ማለት ነው እና ሃይዌይ ነው። ቀጥታ ወደ ሜክሲኮ ጋር የሚገናኝ መንገድ ነው። እና ከሜክሲኮ ቀጥታ ወደ ቦሌ ሲወጡ ቀጥታ የሚጠቀሙትን መንገድ ፊት ለፊት ፌስ የሚያደርግ ስለሆነ ጥሩ ፊቸር ቫሊዩ ያለው ፕሌስ ነው ማለት ነው። በጣም አሪፍ ነው። ፈቃደ፣ ለሱቆቹ የተዘጋጀው ቅናሽ ምን ያህል ነው? ለሱቆቹ አሁን ላይ ኦልሞስት ከ እስከ ሀያ አምስት ፐርሰንት የሚደርስ ነው ዲስካውንት ያደርግንባቸው። ከጠቅላላ ዋጋ ላይ ነው ዲስካውንት ያደረግንባቸው። ለምሳሌ የሆነ አቨሬጅ እንደ ሱቆቹ እንደ ስፋታቸው ይለያያል። እስከ ሰባት ሚሊዮን የሚደርሳል ለሱፐር ማርኬቶቹ የተደረገው ዲስካውንት፣ ሰባት ሚሊዮን ቅናሽ የተደረገበት ለትላልቆቹ ማለት ነው። ለቤቶቹ ደግሞ ሲነሳ ከአንድ ነጥብ አራት አምስት ሚሊዮን ብር ጀምሮ እስከ ሶስት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ተደርጎበታል ማለት ነው ከነበረው ፕራይስ ላይ እና በጣም ቆንጆ የሚባል ተመጣጣኝ የሆነ ዋጋ አቅርበን ነው ማለት ነው። የቤት ባለቤት እናድርጋችሁ እያልን ያለ ነው። በጣም አሪፍ ፍቃደ፣ ቅድም እንግዲህ ቅድመ ክፍያውን ጠቅሰህልኝ ነበር። አሁን ደግሞ እስኪ አጠቃላይ ስለ አከፋፈል ሂደቱ ንገረን። እሺ ቅድም መጀመሪያም ላይ ስጠይቅ ነበር ይህን ጥያቄ ብዙ ደንበኞች ክላሪፋይ እንዲሆንላቸው ይፈልጋሉ። እና ቅድመ ክፍያ ያው እንዳልኩሽ አምስት ፐርሰንት ቅድሚያ ይከፍላሉ። አምስት ፐርሰንት ሲዋዋሉ ከኛ ጋር ውል ነው የሚዋዋሉት፣ ሜሞራንደም ምናምን አይደለም። ለሜሞራንደም ከሁለት ፐርሰንት ጀምሮ ሚሞራንደም፣ ያ ማለት ምንድን ነው ፍሎር ዲስካውንቱ ተጠብቆላቸው ጊዜ የሚፈልግ ከሆነ ጊዜ መስጠት ማለት ነው። በአምስት ፐርሰንት ግን ሙሉ ለሙሉ ውል ይዋዋላሉ። ከዛ በኋላ እስከ 13 ዙር የሚደርስ የአከፋፈል ሂደት ይኖራቸዋል። በዚህ ላይ ደግሞ ሙሉ ክፍያ እንክፈልካል፣ በ13 ዙር እንዳልኩሽ፣ ዙሮቹን ተከተለው በግንባታ ሂደት እየከፈሉ ሄዳሉ። አይ የባንክ ኦፕሽን እንፈልጋለን የሚሉ ከሆነ ደግሞ አምስት ፐርሰንቷን ስለከፈሉ ተጨማሪ ሃምሳ ፐርሰንቷን ድረስ ደንበኞች ይከፍሉናል። ከዛ በኋላ አርባ አምስት በመቶ ቀሪ ያለውን ደግሞ ከባንክ ጋር እያይዘንላቸው እስከ ሀያ ዓመት በሚሆን ጊዜ ቀስ ብለው የሚከፍሉበት አማራጭ አላቸው። ስለዚህ በጣም ረጅም ጊዜ አላቸው። ኖርማሊ ሶስት ዓመትም በጣም ትንሽ የሚባል አይደለም። እስከ ሶስት ዓመት አከፋፈል ሂደት አላቸው። እሱን እንኳን እንኳን አልፈው ኖርማሊ በባንክ ባንክ ባይጠቀሙ ከ3 ዓመት ካለፈ ደግሞ እስከ ሀያ ዓመት ጊዜ የሚሰጣቸው ስለሆነ በቀላሉ ደንበኞች ሀብትን ኦን ማድረግ የሚችሉበት ነው ማለት ነው። እንደነገርከኝ ከሆነ እንግዲህ መርሃ ግብሩ ለአጭር ጊዜ ነው የሚቆየው እና ከዚህ ጋር አያይዘህ ማለት የምትፈልገው ነገር ካለ በመጨረሻ ማለት የምፈልገው ይህ መርሃ ግብር ተጠቀሙበት፣ ኢንቨስት ያርጉበት፣ የቤትም ባለቤት የሆኑበት፣ ህልማቸውንም ደግሞ ያሳኩበት ለማለት ፈልጋለሁ ለእናንተ ተከታታዮች። ያው ለብዙዎች ለጋር እንዳልኩሽ ትውስጥ የሆነ ቦታ ነው፣ እና ብዙ ደግሞ ሲገዙ እዚህ ቦታ ይሄ ነበር፣ እዚህ ቦታ ይሄ ነበር ይላሉ፣ እና ያ ነገር ምናምን በጣም ለብዙ ሰው ደስታ የሚፈጥር ነገር ነው። ሎኬሽኑም በጣም ፕራይም የሚባል ሎኬሽን ነው። ፊቸር ቫሉ በጣም ትልቅ አለው። ምንም ጥያቄ የለው፣ ምክንያቱም ሴንተር ነው ኦልሬዲ ቦታው። እዛ ላይ ደግሞ ሊቪንግ ስታንዳርድ ነው የጨመረበት ወይም የግንባታ ጥራት ነው የጨመረበት፣ እንጂ በፊትም ቢሆን ቦታው ቫሉ ያለው ቦታ ስለሆነ ማለት ነው። እና ያን ነገር ላይ ይበልጥ ያን እድል የሚያገኙበት ስለሆነ በደንብ ይጠቀሙበት ማለት እፈልጋለሁ ይህን እድልም እውነቱን ለመናገር አሁን ለምሳሌ ሱቆች በአምስት ፐርሰንት ስንል እኛ ግንባታቸውን ከአምሳ ፐርሰንትም ከዛ በላይ ማርሰናቸዋል አምስት ፐርሰንት ያው ደንበኞች በቀላሉ ቀስ እያሉ እየሰሩ ይክፈሉ ከሚል አካፋፊለት ከማሰብ ነው ይህን እድል እያመቻቸን ያለ ነው እና ያው እንዳልኩሽ ከመንግስትም ጋር ሰባ ሰላሳ እየተሰራ ስለሆነ ማህበረሰቡን ማቀፍ አለብን በሚል ታሳቢ ተደርጎ እየተሰራ ያለ በደንብ በደንብ ታስቦበት ተጠንጦበት እየተሰራ ያለ እንትን ነው ይደውሉ ያው የሽያጭ አማካሪዎቻችን በትህትና ተቀብለው እንደሚያስተናግዳቸው ቃል መግባት ፈልጋለሁ። ከታች ባለው ስልክ በዋትሳፕም፣ በቴሌግራም የትኛውንም የሶሻል ሚዲያ ፕላትፎርም ተጠቅሞ እኛም ኮንታክት ማድረግ ይችላሉ። በጥሩ መስተንግዶ እንቀበላቸዋለን ማለት ፈልጋለሁ። እንግዲህ ይህን ሁሉ መረጃ ስላጋራህን በጣም አመሰግናለሁ። እኔም አመሰግናለሁ። ተመልካቾቼ በጊፍት ሪል ስቴት ያደረግኩት ቆይታ ይህንን ይመስል ነበር። እንግዲህ ያለፈው የሽያጭ መርሃ ግብር ላመለጣችሁ በዚህኛው ዙር ከቅናሽ ጋር የሱቅ እንዲሁም ደግሞ የቤት ባለቤት ሁኑ ላለሁ። በሌላ ቪዲዮ እስከምንገናኝ ቻው።